በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። እንኳን ለጸሎተ ሐሙስ አደረሳችሁ። ነገ በጸሎተ ሐሙስ፣ በቅዱስ ቁርባን እንቀደስ! የቆረባችሁም ያልቆረባችሁም የነገው ዕለት እንዳያመልጣችሁ! በሚል ርዕስ በጸሎተ ሐሙስ ቅዱስ ቁርባን መቀበል እንዳለብን ጥቂት ቁም ነገር እነግራችኋለሁ። የህያሉ የመድኅን ያለም ልጆች እንደምታውቁት ነገ ጸሎተ ሐሙስ ነው። ይህ ቀን ብዙ ስያሜ ቢኖረውም አንዱ ስያሜው የሚስጥር ቀን ይባላል። ምክንያቱም በዚህ ዕለት ጌታችን የቅዱስ ቁርባንን ሚስጥር ለቅዱሳን ሐዋርያት ያካፈለበት፣ ስርዓተ ቅዱስ ቁርባንን የመሰረተበት ታላቅ ቀን ነው። ስለዚህ ቅዱስ ቁርባን በመቀበል የምትኖሩ ነገ በጸሎተ ሐሙስ ቅዱስ ቁርባን ተቀበሉ። ንስሐ ገብታችሁ ቅዱስ ቁርባን ለመቀበል ያሰባችሁም ከንስሐ አባታችሁ ጋር ተመካክራችሁ ነገ በጸሎተ ሐሙስ ዕለት ቅዱስ ቁርባን ተቀበሉ። ቅዱስ ቁርባን ያልተቀበላችሁ ደግሞ ጌታችን ሥርዓተ ቁርባንን በመሰረተበት ለቅዱሳን ሐዋርያት ምስጢርን ባካፈለበት በዚህ ዕለት ተገኝታችሁ አስቀድሳችሁ በቅዳሴው ተቀደሱ። በጸሎተ ሐሙስ ዕለት ጌታችን እንካቹ ብሉ፣ ይህ ስጋይ ነው ይህ ደሜ ነው ጠጡ ብሎ እራሱን ብሉኝ ጠጡኝ ብሎ ነው የሰጠን። የሚገርመው ጌታችን በማቴዎስ ወንጌል በምዕራፍ 26 ቁጥር 27 ላይ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው በማለት ቅዱስ ስጋውንና ክቡር ደሙን ለሁላችን ሰጠን። አንድ ሰው የሚወደውን ሰው በእንግድነት ቤቱ ቢጠራው የሚወደውን ምግብና መጠጥ ሊጋብዘው ይችላል ጌታችን ግን ወደ ቅድስት ቤተ ክርስቲያን እንድንመጣ ሲጋብዘን የሚሰጠን ራሱን ነው የሚጋብዘን ቅዱስ ሥጋውንና ክቡር ደሙን ነው ሰው ሰውን ቢጋብዝ የራሱን ነገር ነው የሚሰጠው ጌታችን ግን ራሱን ነው የሰጠን የሚደንቀው ደግሞ ሁላችሁ ከእርሱ ጠጡ አለ ሀጣን ጻድቃን ሳይል የበቃ ያልበቃ ሳይል፣ ድንግል ዘማዊ ሳይል፣ ህፃን ወጣት ጎልማሳ አዛውንት ሳይል ግን ምሳ የገባውን ሁሉ ስጋይን ብሉ ደሜንም ጠጡ አለ። እንዴት መታደል ነው! ቅዱስ ቁርባንን በየትኛውም ዕለት ልትቀበሉ ትችላላችሁ። ግን በጸሎተ ሐሙስ ቅዱስ ቁርባንን መቀበል እንደ ቅዱሳን ሐዋርያት ከጌታ እጅ መቀበል ነው። በጸሎተ ሐሙስ ቅዱስ ቁርባንን በማስታወስ መቀበል የቅዱስ ቁርባንን በዓል አስቦ መቀበል ነው። በጸሎተ ሐሙስ ለመጀመሪያ ጊዜ ጌታችን ቅዱስ ቁርባንን የሰጠበት ዕለት ስለሆነ በዚህ ዕለት ቅዱስ ቁርባንን መቀበል የቅዱስ ቁርባንን የምስረታ በዓል አስቦ መቀበል ነው። በጸሎተ ሐሙስ ቅዱስ ቁርባን መቀበል እኛ ቆራቢዎች እንደ ቅዱሳን ሐዋርያት ነን። ቀድሶ የሚያቆርቡን ክቡራን ካህናት ደግሞ እንደ ጌታችን ናቸው። በጸሎተ ሐሙስ ቅዱስ ቁርባን መቀበል በሚስጥር ዕለት ምስጢር መሳተፍ ነው። እስኪ አስቡት፣ በጸሎተ ሐሙስ እናንተ እንደ ቅዱሳን ሐዋርያት ክቡራን ካናት እንደ ጌታችን ሆነን በጸሎተ ሐሙስ በቅዳሴ ስንገኝ፣ ይሄ በጣም ግሩም ነው። ስለዚህ በቅዱስ ቁርባን ሕይወት ያላችሁ ቅዱስ ቁርባን ለመቀበል በንስሐ የተዘጋጃችሁ፣ ይቺ የሚስጥር ዕለት አታምልጣችሁ። ደግሜ ነግራችኋለሁ። ለመቆረብ አንዳች ምክንያት እስካልከለከላችሁ ድረስ የቻላችሁ ቅዱስ ቁርባን ተቀበሉ። ራሱ ጌታችን ስጋይን ብሉ ደሜን ጠጡ ብሎ አዞናል። በነገራችን ላይ ቅዱስ ቁርባን መቀበል የጌታችን ትእዛዝ ነው፣ በቃ አዞናል። በንስሐ ሆኖ ቅዱስ ቁርባን መቀበል ለጌታ መታዘዝ ነው። ቅዱስ ቁርባን አለመቀበል ለጌታ አለመታዘዝ ነው። በእርግጥ እንደ ኃጢአታችን ላይገባን፣ ላይቻልን፣ ላይሆንልን ይችላል። በንስሐ ሆነን ግን እንደ ቸርነቱ ይቻለናል። ቅዱስ ቁርባን ለመቀበል እኔ ያላዛችሁ መምህራንና ካህናት አያዟችሁ። እኛ ማስታወስ ብቻ ነው። ተቀበሉ ያላችሁ የቅዱስ ቁርባኑ ባለቤት ጌታችን ነው። ባለቤቱ ካዘዘ ደግሞ በንስሐና በትሕትና ሆነን መቀበል ነው። ቅዱስ ቁርባን የሚቀበል ሰው ዘላለማ ህይወት፣ ጸጋ መለኮት፣ የእግዚአብሔር በረከት፣ የኃጢአት ስርየትና መንፈሳዊ ኃይል ይኖረዋል። ስለዚህ ቅዱስ ቁርባን በመቀበል እነዚህን ጸጋዎች እንቀበል። እንዲሁም ቅዱስ ቁርባን ያልተቀበላችሁ በምስጢር ዕለት ተገኝታችሁ ጌታችንን ከዚህ ምስጢር እንድካፈል አብቃኝ ብላችሁ በቅዳሴ ተማጸኑ። በያለንበት የጌታችን ቸርነት የወለላይቱን እመቤት ጸሎት አይለይ።